ሰላም ጤና ይስጥልኝ፣ ክብራትና ክቡራን ተመልካቾቻችን። ከቲም ቀበና ኮሚኒኬሽን በሳምንቱ ከተመረጡ ዜናዎች ጋር ሶስና ዳን ነኝ፣ አብራችሁን ቆዩ። በቅድሚያም አርዕስተ ዜና፤ በመንግስትና በግል ትምህርት ቤቶች የጥያቄና መልስ ውድድር ተካሄደ። የብሔር ብሔረሰቦችን በዓል በማስመልከት የፓነል ውይይት ተካሄደ። ሀያሁለተኛ ዓለም አቀፍ የጸረ ሙስና ቀንን አስመልክቶ ከተለያዩ የማህበረሰብ ክፍሎች ጋር የፓናል ውይይት ተካሄደ። ህዳር ሲጸዳ አካባቢያችን ጤና በሚል መሪ ቃል የጽዳት ዘመቻ ንቅናቄ ተካሄደ። የቅዳሜና እሁድ ገበያ ምርቶችን ለህብረተሰቡ በተመጣጣኝ ዋጋ መቅረቡን ቀጥሏል። ወደ ዝርዝሩ እናልፋለን። በመንግስትና በግል ትምህርት ቤቶች የጥያቄና መልስ ውድድር ተካሄደ። በአራዳ ክፍለ ከተማ ወረዳ ሰባት አስተዳደር ትምህርት ጽህፈት ቤት አስተባባሪነት ሀያኛውን የኢትዮጵያ ብሔር ብሔረሰቦች በዓል አከባበር አስመልክቶ በወረዳው በሚገኙ የግልና የመንግስት ትምህርት ቤት ጥያቄና መልስ ውድድር ተካሂዷል። በዕለቱ በዓሉን አስመልክቶ ንግግር ያደረጉት ወይዘሮ ሜሮን ጥጋቡ የዘንድሮ ብሔር ብሔረሰቦች ቀን ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል በተለያዩ ሁነቶች ይከበራል። ከነዚህ መካከል በዓሉን አስመልክቶ የተማሪዎች ጥያቄና መልስ ዝግጅት ሲሆን ይህንን በእናንተ ብርቱ ተማሪዎቻችን አሳክተናል ሲሉ ገልጸው፣ በመቀጠልም በጥያቄና መልስ ውድድሩ ከፍተኛ ውጤት ላስመዘገቡ ተማሪዎች እውቅናና ሽልማት ተበርክቶላቸው የውድድሩ አሸናፊ አሸናፊ ተማሪዎችን በቀጣይ በክፍለ ከተማ ደረጃ በሚካሄደው የአሸናፊዎች አሸናፊ የጥያቄና መልስ ውድድር ላይ እንደሚሳተፉም ገልጸዋል። የብሔር ብሔረሰቦችን በዓል በማስመልከት የፓናል ውይይት ተካሄደ። የአራዳ ክፍለ ከተማ ወረዳ ሰባት አስተዳደር ምክር ቤት የሀያኛውን ብሔር ብሔረሰቦች በዓል ምክንያት በማድረግ ከተለያዩ ማህበረሰብ ክፍሎች ጋር የፓናል ውይይት አካሄደ። በውይይቱ የመክፈቻ ንግግር ያደረጉት የወረዳው ዋና አፈ ጉባኤ አቶ አብይ አየለ ሲሆኑ በንግግራቸውም የብሔር ብሔረሰቦችን ቀን ስናከብር ህብረተሰቡ የራሱን ወግና ባህል የሚያስተዋውቅበት፣ ህብረ ብሔራዊ አንድነትን የሚያሳይበት፣ የወንድማማችነትን እሳቤን የሚገልጽበት ቀን መሆኑን በመግለጽ በዓሉ አንድነታችንን በሚያጠናክር መልኩ ልናከብረው ይገባልን ብለዋል። የባናሉ ውይይቱን ሰነድ ያቀረቡት የወረዳው ብልጽግና ፓርቲ ስነ ምግባር ኢንስፔክሽን አቶ መላከማሞ ሲሆኑ የብሔር ብሔረሰቦች በዓል የዲሞክራሲያዊ ስርዓት አንዱ ማሳያ በመሆኑ ማህበረሰቡ በህብረት ሀገራችንን ለማሳደግ ልንጠቀምበት ይገባልን ብለዋል። በመጨረሻም በውይይቱ ሰነድ ላይ ከተሳታፊዎች ለተነሱ አስተያየትና ጥያቄዎች የማጠናከሪያ ሀሳቦች በመስጠት ውይይቱ ተጠናቋል። ሀያ ሁለተኛው የዓለም አቀፍ የጸረ ሙስና ቀንን አስመልክቶ ከተለያዩ የማህበረሰብ ክፍሎች ጋር የፓናል ውይይት ተካሄደ። የአራዳ ክፍለ ከተማ ወረዳ ሰባት አስተዳደር ሀያ ሁለተኛውን የዓለም አቀፍ የጸረ ሙስና ቀን በማስመልከት ትውልድን በስነ ምግባር፣ ተቋምን በአሰራር በሚል መሪ ቃል ከወረዳው ሰራተኞች፣ ሴቶች፣ ወጣቶች፣ መምህራንና ተማሪዎች እንዲሁም ከጸጥታ አካላትና ታዋቂ ሰዎች ጋር የፓናል ውይይት ተካሄደ። በውይይቱ ላይ እንደተገለጸው የበዓሉ ዓላማ በከተማችን የተጀመረውን የትውልድ ስነምግባር ግንባታና ሙስናን የመከላከል ስራ በንቅናቄ ተመርቶ ህዝባዊ መሰረት እንዲኖረው በዓሉን በተለያዩ እውነቶች በማክበር የህብረተሰብ ክፍሎችን የተሻለ የጸረ ሙስና ትግልን በመረጃና በማስረጃ ላይ ተመስርተው እንዲያግዙ ለማስቻል እንደሆነም ተብራርቷል። በውይይቱ ወቅት የወረዳው ምክር ቤት አፈ ጉባኤ ክቡራቷ ብያየለ እንደገለጹት በዓሉ በተለያየ ሁኔታዎች የተለያዩ የህብረተሰብ ክፍሎችን በማሳተፍ መከበሩ የጸረ ሙስና ትግልን በታማኝነት ኃላፊነታቸውን እንዲወጡ የሚያስችል እንደሆነ አብራርተው የጸረ ሙስና ቀን ሲከበር ትውልድን በስነ ምግባር ተቋምን የተሻለ አሰራር ስርዓት እንዲኖር በመዘርጋት ብልሹ አሰራርን ትውልድ ግንባታን በሚያጎላ መልኩ መከበር እንደሚገባም ገልጸዋል። የወረዳው ስነ ምግባር እና ጸረ ሙስና መከታተያ ቡድን መሪ ወይዘሮ መሰረት አጥናፉ እንደገለጹት ዓለም አቀፍ የጸረ ሙስና ቀን በከተማ ደረጃ ከህዳር 9 እስከ ታህሳስ 15 ድረስ በአገር አቀፍ ደረጃ በተለያዩ እውነቶች እንደሚከበር ገልጸው፣ አያይዘውም በዓሉ መከበሩ ሁሉም ዜጋ ለጸረ ሙስና ትግሉ የበኩሉን ሚና እንዲወጣ በሚያስችል መልኩ በማክበር የታሰበ እንደሆነና ቀጣይነት በተለያየ ሙስና በተመለከተ የግንዛቤ ማስጨበጫ ስልጠናዎች እንደሚሰጡም ጨምረው ተናግረዋል። ህዳር ሲጸዳ አካባቢያችን ጤና በሚል መሪ ቃል የጽዳት ዘመቻ ንቅናቄ ተካሄደ። በአራዳ ክፍለ ከተማ ወረዳ ሰባት ጽዳትና ውበት አስተዳደር ጽፈት ቤት ህዳር ሲጸዳ አካባቢያችን ጤና በሚል መሪ ቃል የጽዳት ዘመቻ ንቅናቄ ተካሄደ። የወረዳ ሰባት ዋና ስራ አስፈጻሚ ተወካይ የሆኑት አቶ ዳንኤል ዳታ በፕሮግራሙ መክፈቻ ላይ እንደገለጹት ከተማችን የጋራ ቤታችን በመሆኗ ጽዳቷና ውበቷን መጠበቅ የአካባቢያችንን ንጽህና መጠበቅ የሁላችንም ኃላፊነት ሊሆን ይገባል ብለው በጽዳት ዘመቻው ለተሳተፉት ምስጋናቸውን አቅርበዋል። የወረዳ ሰባት ጽዳትና ውበት አስተዳደር ጽህፈት ቤት ኃላፊ ወይዘሮ ጸገነት ጥበቡ በበኩላቸው ቆሻሻ ትልቅ የሀገር ሀብት በመሆኑ ህብረተሰቡ በተለምዶ ዳር ሲታጠን በሚል ቆሻሻን በማቃጠል አካባቢያችንን ከመበከል ይልቅ ቆሻሻን በአግባቡ በመለየት ወደ ሀብትነት መቀየር ይገባልን ብለዋል። በጽዳት ንቅናቄ ፕሮግራሙ ላይ የክፍለ ከተማና የወረዳ አመራሮች፣ የጸጥታ አካላት፣ የጽዳት አምባሳደሮች እንዲሁም የተለያዩ ህብረተሰብ ክፍሎች ተሳታፊ ሆነዋል። የቅዳሜና እሑድ ገበያ ምርቶችን ለህብረተሰቡ በተመጣጣኝ ዋጋ መቅረቡን ቀጥሏል። በአራዳ ክፍለ ከተማ ወረዳ ሰባት ንግድ ጽፈቤት እና ህብረት ስራ ጽፈቤት በጋራ በመቀናጀት የኑሮ ውድነትን ለማረጋጋት የቅዳሜና እሑድ ገበያ የኢንዱስትሪና የግብርና ምርቶችን ለህብረተሰቡ በተመጣጣኝ ዋጋ መቅረቡን ቀጥሏል። በወረዳው በቀበና መድኃኔዓለም መግቢያና በፈረሰኛ ካምፕ ጀርባ የሚገኙት ሁለቱም የቅዳሜና እሑድ ገበያ ማዕከላት ላይ የተለያዩ የግብርናና ኢንዱስትሪ ምርቶችን በስፋትና በጥራት የቀረበ ሲሆን የአካባቢው ማህበረሰብም በተመጣጣኝ ዋጋ እየተገበያየ እንደሚገኝ የወረዳው ኮሚኒኬሽን በተዘዋወረበት ወቅት መመልከት ተችሏል። ከዜናዎቹ ጋር አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ሳምንት ከሌሎች ዜናዎች ጋር እስከምንገናኝ ቸር እንሰንብት።